ክብሮት ያለው ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እንሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ፣ በርካታ ሰራዊትና የአየር ኃይል ስምሪት ተሰጥቷል ሲሉ የፋኖ አመራሩ ገለጹ። የፋኖ ኃይሎች ሲያሰለጥኗቸው የቆዩ ታጣቂዎቻቸውን ማስመረቃቸውን አሳውቋል። ቀዳሚው መረጃችን ይሆናል። የሚፈርስ የወልቃይት መዋቅር የለም ሲሉ የብልጽግናዎቹም ተናገሩ። ኮሎኔል ደመቀ ዘውዱ ራያና ወልቃይትን አነጻጽረው ማብራሪያ አቅርበዋል። አገዛዙ በጀት ፈቅዶልናል የሚል ሪፖርትም ተሰምቷል። እናንተም ትሰሙታላችሁም። ሻዕቢያ ለብልጽግና አቷጮው ስላተሰለቀጠችው ምላሽ ሰጥቷል። ይህ የአስመራው መንግስት ምላሽ የመጣው ከሰመራ ያለ ጥርጥር የባህር በሩን እንቆጣጥሯለን የሚል ማብራሪያ በቀረበ ማግስት ነው። በሌላ በኩል የናቶ ጌታቸው ረዳም የአፋር ኤርትራ ድንበር ጉዞ እያነጋገረ ነው። እንመለከተዋለን። የብልጽግናው መንግስት ተዳክሞ ተቋማት እየፈራረሱ ነው ሲሉ ፖለቲከኞች ገለጹ። በሀገሪቱ የሽግግር ስርዓት ላይ ያተኮረ ውይይት በኔዘርላንድስ ተካሂዷል ሌላኛው መረጃችን ነው። በኦሮሚያ ክልል ምዕራብ ሸዋ ከ25 በላይ ሰላማዊ ዜጎች መገደላቸው ተሰማም። ይህ የግድያ ዜና የተሰማው የብልጽግናው ፕሬዝደንት አብይ አህመድ ሰላም የጠፋ የሚመስላችሁ ፌስቡክ ላይ ነው ባሉ ተመሳሳይ ዕለት ነው። ይህንንም ይዘናል። በኢትዮጵያ የባቡር መገልበጥ አደጋ ደረሰም። በትንሹ 15 ሰዎች ሞቷል፣ በርካቶች ቆስሏል። ተጨማሪ አለን። ከቀድሞ የሊቢያ አምባገነን መሪ ሙአመር ጋዳፊ ገንዘብ ተቀብሏል በሚል የአምስት ዓመት እስር የተፈረደባቸው የቀድሞ የፈረንሳይ ፕሬዚዳንት ኒኮላስ ሳርኮዚ ታሰሩ። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ሰፊ የሰራዊትና የአየር ኃይል ስምሪት ተሰጥቷል ሲሉ የፋኖ አመራሩ ገለጹ። የፋኖ ኃይሎች ሲያሰለጥኗቸው የቆዩ ታጣቂዎቻቸውን ማስመረቃቸውንም አሳውቋል። በእርግጥ የሰራዊት ስልጠናና ምርቃት በኢትዮጵያ የዘወትር ጉዳይ ሆኗል። የተማረ ትውልድ ይጠፋም፣ ነፍጥ አንጋች ወጣት ደግሞ ይበዛ ዘንድ ገና ከጅምሮ የሰራው የብልጽግናው አገዛዝ እየተሳክቶለታል። በሚሊዮኖች የሚቆጠሩ የሀገሪቱ ወጣቶችና ታዳጊዎችን ከዩኒቨርሲቲዎች እንዳይገቡ መከልከልን እንደ ጀብድ በሚወራበት የብልጽ ብልጽግናው መንደር በየጊዜው እነዚህ ዜጎች የእርስ በርስ ጦርነቶች ስርዓት የመንበረ ስልጣኑ ማዕዘናት እያደረጋቸውም ገፍቶበታል። ከሰሞኑ የሌትናንት ጀነራል ሹማብደታ አዳዲስ የኮማንዶ ሰልጣኞች በሚል የታዩትም የዚህ ማሳያ ናቸው። የፋኖ ኃይሎችም ለወራ ሲያሰለጥኗቸው የቆዩ ታጣቂዎቻቸውን ማስመረቃቸውን አሳውቋል። ከሰሞኑም በጎጃም ቀጠና ሰለጠኑ ያሏቸውን የኮማንዶ አባላትን በአደባባይ እንዳስመረቁ ነው የገለጹት። እንዲህ ካሉት በሁለቱም ወገን ከሚገለጹ ወታደራዊ ዝግጅቶች ጎን ለጎን ደግሞ ጥቃቶችና ውጊያዎችም እንደቀጠሉ ናቸው። ዛሬ ከደረሱት መሰል ጥቃቶች ውስጥ በሰሜን ሸዋ ዞን መርሀ ቤት የቀጠና ሬማ አካባቢ የደረሰው የደፈጣ ጥቃትና በጎጃም ቀጠና አመራዊ በመንግስት ሰዎች መገኛ ላይ የተከፈተው ተኩስ በምሳሌነት የሚነሱ ይሆናሉ። ከሰሞኑ በክልሉ የተደረጉትን ዘመቻዎችን ተከትሎ በርካታ ኃይል እንዲገባ የተደረገ መሆኑ የሚታወቅ ሲሆን፣ ይህ ደግሞ በአየር ኃይሉ ጭምር የታጀበ ነው። ከዚህ ጋር በተያያዘ ማብራሪያ ያቀረቡት የፋኖ አመራሮች መካከል አንዱ የሆኑት ምሬ ወዳጆ ከፋኖ በኩልም ዝግጅቶች እየተደረጉ ስለመሆኑ ይናገራሉ። በኦሮሚያ ክልል ውስጥ በክልሉ ተወላጅ ንጹሃን ላይ ሲፈጸሙ የምንሰማቸው አሰቃቂ ድርጊቶች በመኖሪያ ቀያችን በመጣው ያገዛዙ ጦር አሁን አሁን ላይ በየደጃችን እየደረሱ እየተመለከት ነው የሚሉት አመራሩ በርካታ ኃይል ወደ ክልሉ እየገባ ስለመሆኑም፣ በዘፈቀደም የድሮንና የከባድ መሳሪያ ድብደባዎችንም አገዛዙ እያከናወነ እንደሚገኝ አንስቷል። በተለይም ከኦሮሚያ ክልል በርካታ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 ሻዕቢያ ለብልጽግና አቷጭ ውስላት ሰለቀጠችው ትርጓሜ የተሰጠው ምላሽ ሰጥቷል። ይህ የአስመራው መንግስት ምላሽ የመጣው ከሰመራ እያለ ጥርጥር የባህር በሩን እንቆጣጠሯለን የሚል ማብራሪያ በቀረበ ማግስት ነው። የእናቱ ጌታቸው ረዳ የአፋር ኤርትራ ድንበር ጉዞም በተመሳሳይ መነጋገሪያ ሆኗል። የሁለቱ የጥፋት አገዛዞች ለጦርነት ተዘጋጅተናል ቅስቀሳና ፕሮፓጋንዳ እንደቀጠለ ነው። ከአራት ኪሎ በኩል የሚሰጠው ማብራሪያ አመታት የተሻገረም የባህር በር ይኖረናል፣ አሰብ እንገባለን ዛቻ ነው። ከአስመራው መንግስት በኩል የሚሰጠው ምላሽም በተመሳሳይ ታሪካችንን አታውቁትም የሚል ፉከራ ሆኗል። ከቀናት በፊት በአፋር ክልል ሰመራ የኢትዮጵያ የባህር ኃይል ምክትል አዛዥ ተገኝለት ያደረጉት ንግግር ደግሞ ሻዕቢያ ዳግማ ጻፋ እንዲሰጥ ያደረገው ሆኗል። የብልጽግናው ሰው አፋር የወደብ መዳረሻችን ናት በሚል ከገለጹ በኋላም በግፍ ነው አሰብን የተነጠቅ ነው ሲሉ ቀጥለው የባህር ጦር ሰፈር ስለሚኖረን እየተዘጋጀን ነው በማለትም አንስተው ያለ ጥርጥር እንደርሳለን ሲሉ ተደምጠው ነበር ያለ ጥርጥር የባህር በር ይኖረናል። በውሃ ላይ የአገራችን ብሔራዊ ጥቅማችን እናስከብራለን። ከብልጽግና በኩል የሚተላለፉ መልእክቶችን እግር በእግር እየተከታተለ ምላሽ እየሰጠ የሚገኘው የቀድሞ የጥፋት አጋሩ ሻዕቢያም ለዚህኛው ምላሽ ሰጥቷል። የኢሳይያስ መንግስት ቃል አቀባይ የማነ ገብረ መስቀል የብልጽግና ሹማምንትን እንደተለመደው ከወረፉ በኋላ እንደገና የባህር በር ባለቤት እንሆናለን ምክንያት አልባ ተረካቸውን አቅርበዋል ይላሉ ከፍተኛ ኃላፊዎችና ተከታዮቻቸው የብልጽግና ኃላፊዎችና ተከታዮቻቸው አሁንም ደግሞ የባህር በር ባለቤትነትና የባህር በር መዳረሻ እያሉ የሚያቀርቡትን ንግግር ቀጥለዋል ይላሉ በሰመራ አፋር የተደረገን ሲምፖዚየምና የባህር ኃይሉን አመራር ንግግር ዋቢ አድርገው የተለመደ የታሪክ ስህተታቸውና የህግ ግድፈታቸውን ቀጥለዋልም ብለዋል ሁለት የማይገናኙ የውሃ አካላትን አባይና ቀይ ባህርን እያስተሳሰሩ መቀላመዳቸውን አላቆሙም ሲሉም ነው ያከሉት ከዛም አተዋጭው ስላተሰለቀጠችው ትርጓሜ የተሰጠውን ምሳሌ አነጋገር አካተው ማብራሪያቸውን አቅርበዋል። በሁለቱ ሀገራት ድንበር አካባቢ ከወራት በፊት የነበረው ወታደራዊ እንቅስቃሴ አሁን በአመዛኙ ባይስተዋልም የፕሮፓጋንዳ ዘመቻው ግን ተጠናክሮ ነው የቀጠለው። አፋር ደግሞ የዚህ ዋነኛ መጠቀሚያ ይመስላል። የክልሉ ጥቂት የማይባሉ አመራሮችና ታጣቂዎች ብልጽግና ለመዋጋት ወደ ኤርትራ ድንበር መሻገራቸው፣ እንደዚሁም የክልሉ የፖሊስ ተቋም ገጽን ጭምር መጥለፋቸው የሚታወስ ነው። ከዛ በተቃራኒ ደግሞ የብልጽግና ድጋፍ ያላቸው የሚባልላቸው የጸረ ኢሳያስ ድርጅቶች ጦራቸው ዝግጁ ስለመሆኑ ከሰሞኑ ሲያስተዋውቁ ተስተውሏል። ዛሬ ደግሞ ለአፋር ብልጽግና ቅርበት ባላቸው አካላት በኩል ሲሰራጭ ዋለው መረጃም ከሰሞኑ ከአብይ አህመድ ጋር በባሌ የሰነበቱት አማካሪያቸው ጌታቸው ረዳና የደህንነት ሹሙ ሬድዋን ሁሴን በአፋር ኤርትራ ድንበር ቀጠና ጉብኝት አደረጉ የሚለው ሆኗል። የህዝብ ተቃውሞ የሚሰማበት የታጣቂዎች መናኸሪያም በተደረገው በዚህ ክልል የነዚህ የብልጽግናው ሰዎች ጉብኝት ዋነኛ ዓላማ ግን በግልጽ አልተነገረም። የሚፈርስ የወልቃይት መዋቅር የለም ሲሉ የብልጽግና ሹም ገለጹ። ኮሎኔል ደመቀ ዘውዱ ራያና ወልቃይትን አነጻጽረው ማብራሪያ አቅርበዋል። አገዛዙ በጀት ፈቅዶልናል የሚል ሪፖርትም ተሰምቷል። ከቀናት በፊት ወደ አዲስ አበባ የተጠሩት ደመቀ ዘውዱና የብልጽግና ማዕከላዊ ኮሚቴ አባሉ አሸተ ደምለው በተፈናቃዮች ዙሪያ ማብራሪያ ከአራት ኪሎ እንዲሰጡ ታዘው ነበር። ኮሎኔል ደመቀ ዘውዱና አቶ አሸተ ደምለው የተፈናቀሉ ወገኖች ወደ አካባቢያቸው መመለስ አለባቸው፣ በአካባቢው ሰላምን ለመፍጠር አንድን ማህበረሰብ አፈናቅለን አንዱን ማኖር የሚቻል አይደለም፣ ሲሉ ለብልጽግናው ልሳናት መናገራቸውም አይዘነጋም። የተፈናቀለ ሰው ህዝቦች ወደነበሩበት አይመለሱም ማለት አይቻልም። መመለስ አለባቸው፣ ሰላም ልንፈጥር ከሆነ። ካልሆነ አንዱን ማህበረሰብ አፈናቅለህ አንዱን በመኖር የሚቻል አይመስለኝም። ያ ማብራሪያቸው ደግሞ ከትግራይ በኩል አንድ ሚሊዮን ተፈናቃይ ይላሉ ሪፈረንደም ይላሉ አንፈቅድም ከሚለው የቀደመ አቋማቸው የተለየ ተደርጎ መወሰዱ አልቀረም በሚዲያ በማህበራዊ ሚዲያ እንደምታዩት ከአንድ ሚሊዮን በላይ ከወልቃይት ጠገዴ ተፈናቅሎብናል እያሉ አድቨርት እያደረጉ ነው ያ ማለት ለምን መሰላቸው ነገ ተደራድረን የወልቃይት ጠገዴ ጉዳይ በሪፈረንደም ነው የሚያልቀው ከተባለ ይሄ አንድ ሚሊዮን ህዝብ ድምፅ እንዲሰጥ ማለት ነው አንዳንድ ፖለቲከኛ ነኝ ባይ አንተ ይቀላል እኮ ነው ምን ችግር አለው እኮ ብናደርግ እኮ ችግር የለውም የሚሉን ሰዎች ስላሉ፣ በገዛ የራሳችን ወንድሞች ማለት ይሄ ማታለያ ነው። እነዚህ ሰዎች ከአንድ ሚሊዮን በላይ ወልቃይት መጥተው ኖሩ ማለት ደግሞ ተመልሰን ለሌላ ጥፋት ራሳችንን አሳልፈን እንደ መስጠት ይቆጠራል። የሆኖ ሆኖ እነዚህ አመራሮች ከአራት ኪሎ ወደ ወልቃይት ተመልሰው ጥያቄዎችን አስተናግዷል። እንደ ራያ ያልን ሆነው የሚለው ደግሞ አንዱ ነው። ለዚህ ምላሽ የሰጡት አቶ አሸተ ደምሎ የተባሉት የብልፅግና ነው የአካባቢው ተወካይ። እንደውም ከአብይ አህመድ አስተዳደር በጀት ሁሉ ተፈቅዶልናል የሚፈርስ የኛ አስተዳደር የለም ሲሉ ምላሽ ሰጥተዋል። በጀት ተፈቅዷል። ይህን በጀት ተጀመሩ ፕሮጀክቶችንም ካፒታል በጀት እና ሪከረንት በጀቶች ወልቃይት ጠገዴ ሰቲት ሁመራ ዞን ማስተዳደሩ የሚጠናከር እንጂ የሚፈርስ አይደለም። ኮሎኔል ደመቀ ዘውዱ በበኩላቸው እንደ ራይ ያነ ሆንም የሚለውን አንስተው ተፈናቃይ ይመለስ በሚል አቀርበዋል። ከህወሓት አስተሳሰብ ወጥተውና የሰላም አማራጭን ተከትሎ በወልቃይት ይኖሩ የነበሩ ሰላማዊ የትግራይ ተወላጆች ወደ ነበሩበት ተመልሰው እንዲኖሩ ፈቃደኞች ስለመሆናቸው ሲናገሩም ተሰምተዋል። ከህወሓት ድርጅት ጋር እንጂ ከትግራይ ህዝብ ጋር ጥላቻ የለንም ሲሉ ነው ያከሉት። ከዚህ ጋር በተያያዘ ከቀናት በፊት የጀነራል ታደሰ ወረዳ አስተዳደር በሰጠው ምላሽ ደግሞ በአማራ ክልል የወልቃይት ጠገዴ፣ ሰቲት ሁመራ ዞን አስተዳደር ተፈናቃዮችን ለመቀበል ተዘጋጅቷል በሚል የተሰራጨው መረጃ የምዕራብ ትግራይ ግዛትን የወልቃይት ጠገዴ፣ ሰቲት ሁመራ ዞን ብሎ የጠራ ነው በሚል አውግዞ እንደነበር ይታወሳል። በወልቃይት ቀጠን ያለው አስተዳደርና የጸጥታ ኃይል ይፈርሳል ያሉት የብልጽግና ሹማምንቱ እና ብርሃን በላይ የሚሆን ከወራት በፊት ወደ ሁመራ ተጉዘው የነበሩት እነጌታቸው ረዳም የተፈናቃዮቹን ጉዳይ ከአጀንዳቸው ያወጡት ይመስላሉ። የብልጽግናው መንግስት ተዳክሞ ተቋማት እየፈራረሱ ነው ሲሉ ፖለቲከኞቹ ገለጹ። በሀገሪቱ የሽግግር ስርዓት ላይ ያተኮረ ውይይትም በኔዘርላንድስ ተካሂዷል። ባለፈው ነሐሴ ወር በአሜሪካ እንደ ልደቱ አያሌው ጀዋር መሐመድና ፕሮፌሰር ህዝቅኤል ገቢሳ ያሉ ፖለቲከኞች ጭምር የተሳተፉበት የመጀመሪያው ስብሰባ መካሄዱ ይታወሳል። ይህ ውይይት ወደ አውሮፓም ተጉዞ በኔዘርላንድስ አምስተርዳም ተከናውኗል። የትጥቅ ትግል ኃይል ተወካዮች፣ ፖለቲከኞችና ሌሎችም አካላትም ተሳትፏል። የፖለቲካ ሽግግር አስፈላጊነት፣ የፖለቲካ ችግሮች የአፈታት መርህና የአፈታት ሂደት ወደ ዘላቂ ሰላም ሽግግር እንዴት እንደሚቻል አፍራሽ የሆነን የውጭ ጣልቃ ገብነትና ተጽዕኖን እንዴት መቋቋም እንደሚገባም ውይይት ከተደረገባቸው ነጥቦች መካከልም ሆኗል። ባለፉት ሰባት ዓመታት የስልጣን ዘመኑ የአብይ አህመድ ገደብ የሌለው የስልጣን አጠቃቀም ጦረኝነትና የአስተዳደር ብልሹነት ኢትዮጵያን ወደ ጥልቅ የፖለቲካና የደህንነት ቀውስ ውስጥ ጨምሯታል ብለዋል። በወጡት መግለጫም የአብይ አህመድ አገዛዝ ከሚያሰራጨው ምዕናባዊ የብልጽግና እድገትና የመከላከያ ሰራዊቱ ጥንካሬ ፕሮፓጋንዳ ውጭም ያለው የሀገሪቱ ወቅታዊ ሁኔታም የሚያመላክተው መንግስታዊ ስርዓቱ በከፍተኛ ደረጃ መዳከሙንና የተቋማት መፈራረስን ነው። እየተስፋፋና እየተጠናከረ የመጣው አገዛዙን የሚቃወሙ የትጥቅ ትግል እንቅስቃሴዎች ከፌዴራልና ከክልል የደህንነት ኃይሎች ቁጥጥር ውጭ መውጣታቸውን ጭምር ነው ሲልም አመላክቷል። ሀገሪቱ የምትገኝበት የቀውስ ጥልቀትና ይህ ቀውስ የአገዛዙን መፈረካከስ ሊያስከትል የሚችል ሆኗል። እናም አገዛዙን የሚገዳደሩ አካላት በጋራ ጥረትና ትብብር መፍትሄ ካ ካላበጁለት ሀገሪቱ ማዕከላዊ መንግስት አልባ አድርጓት ሊያጠናቀቅ እንደሚችል መረዳት ያስፈልጋል ሲሉም አሳስበዋል። ለዚህ ደግሞም መተግበር የሚችል በሁሉም ባለድርሻ አካላት በኩል ይሁንታን ያገኘ የሽግግር ዝግጅት አስቀድሞ ተቃዋሚዎቹ መትለም ካልቻሉ መላው የኢትዮጵያ ህዝብ እስካሁን ከደረሰበት ሰብአዊ፣ ኢኮኖሚያዊና ፖለቲካዊ ውድቀት ወደ ባሰ ቀውስ ውስጥ ሊወድቅ ይችላል ሲሉም ነው ያስጠነቀቁት። ይህንን ተከትሎ የአውሮፓው ስብሰባ የአቋም መግለጫ አስቀምጧል። በኢትዮጵያ ውስጥ የድህረ አብይ ሊነሳ የሚችለውን ሀገራዊ ቀውስ በመገንዘብ የተበጣጠሱና የተናጠል እንቅስቃሴዎች በአጭር ጊዜ እንዲተባበሩ የሚለው ጥሪ ቀዳሚው ሆኗል በድህረ አቤ ፖለቲካዊ እውነታ ሰላም እና መረጋጋት እንዲሰፍን ለህዝብ የሚያስፈልጉ መሰረታዊ የሆኑ መንግስታዊ አገልግሎቶች እንዳይቋረጡ እነዚህ መሰረታዊ ጉዳዮች መሰረት ያደረገና ሁሉን ያካተተም ተጠያቂነት የሰፈንበት ዘላቂነት ያለው የሽግግር ስርዓት የሚመጣበት አማራጭ ሀሳቦችም እንዲቀርቡ የሚለው ደግሞ ሁለተኛው ለተመሳሳይ አላማ በአሜሪካ ከተቋቋመ ቡድን ጋር ተናግሯል ዳቦ ለመስራት በአውሮፓ ደረጃ እንቅስቃሴያቸውን የሚያቀናጅ አንድ አስተባባሪ ኮሚቴ ማቋቋማቸውንም ገልጸዋል። በኦሮሚያ ክልል ምዕራብ ሸዋ ከ25 በላይ ሰላማዊ ዜጎች መገደላቸው ተሰማም። ይህ ግድያ የተሰማው የብልጽግናው ፕሬዝደንት አብይ አህመድ ሰላም የጠፋ የሚመስላችሁ ፌስቡክ ላይ ነው ባሉ ተመሳሳይ ዕለት ነው። በኦሮሚያ ክልል ምዕራብ ሸዋ ዞን ኑኖ ወረዳ በተፈጸመ ጥቃት ሴቶችና ህጻናትን ጨምሮ ከ25 በላይ ሰዎች ስለመገደላቸው ነዋሪዎች ገልጿል። አንድ ነዋሪ ታጣቂዎቹ ከማዕከላዊ ኢትዮጵያ ክልል ጉራጌ ዞን የመጡ ናቸው ብለዋል። አንዳንድ ቤተሰቦች ደግሞ በሙሉ ጥቃት የተፈጸመባቸው ስለመሆናቸውም ተናግሯል። አንድ ሌላ የአካባቢው ነዋሪ ደግሞም እስካሁን 29 ሰዎችን ቀብረናል፣ ስድስት ሰዎች ደግሞ ለሕክምና ወደ ሌላ አካባቢ ተልኳል፣ ሁለት ሴቶች የት እንደደረሱ እስካሁን አልታወቀም፣ የሚል መረጃ ሰጥተዋል። ከተገደሉት መካከል ታዋቂ አካባቢው አርሶ አደሮች ጭምር እንደሚገኙበት የተገለጸው ሁለቱም አስተያየታቸውን የሰጡ ነዋሪዎችም የተገደሉት ሰዎችን በሙሉ በጥቃቱ ማግስት የሙስሊም መቃብርና የኦርቶዶክስ ቤተ ክርስቲያን ላይ መቅበራቸውን አረጋግጠዋል። ነዋሪዎቹ የአካባቢው የጸጥታ ኃይሎች ታጣቂዎቹ በከፍተኛ ደረጃ የታጠቁ መሆናቸውን ተከትሎ ጥቃቱን ለመከላከል ሳይችሉ ቀርተዋል የሚላሉ። ይህ የኢትዮጵያን ግድያ የተሰማው ግን ጠቅላይ ሚኒስትሩ ስለ ሰላም አትጠይቁን፣ የተለየ ነገር የለም፣ ፌስቡክና ዩቱብ ላይ ነው ጩኸቱ ያለው ሲሉ ጉዳዩን አቃለው በተናገሩ ተመሳሳይ ጊዜ ነው። በኢትዮጵያ የባቡር መገልበጥ አደጋ ደረሰም። በትንሹ 15 ሰዎች ሞተው በርካታዎች ቆስሏል። ይህ አደጋ የደረሰው በድሬዳዋና ደወሌ መካከል ባለ ስፍራ ነው። በሶማሌ ክልል ሽንሌም ውስጥ የደረሰው የባቡር አደጋ ቢያንስ 15 ሰዎች ሲሞቱ 29 ሰዎች ደግሞ ለጉዳት መዳረጋቸውን የአካባቢው ባለስልጣናት አረጋግጧል። በዚህ አደጋ ከሞቱት ሰዎች በተጨማሪ ሌሎች በርካታ ሰዎችም ከባድ ጉዳት እንዳጋጠማቸው ታውቋል። በአደጋው ጉዳት የደረሰባቸው ሰዎችም ለሕክምና ወደ ሽንሌ፣ ድሬዳዋና የአዲስ ከተሞች እንደተወሰዱ ነው የተነገረው። አደጋው ያጋጠመው በድሮ የባቡር መስመር ላይ ሲሆን ለክስተቱ ምክንያት የሆነው ደግሞ የቀድሞ ባቡር ለረጅም ጊዜ አገልግሎት የሰጠ በመሆኑ ነው በሚል እየተገለጸ ነው። የህዝብና የጭነት ማጓጓዣ በሆነው ባቡሩ ላይ አደጋው የደረሰው ከደወሌ ተነስቶ ወደ ድሬዷ እየተጓዘ ባለበት ወቅትም ነበር። አደጋው የደረሰው ባቡሩ ባጋጠመው የሞተር ችግር ምክንያት ቁልቁለት ቦታ ላይ ከቆሙ ሁለት የባቡሩ ፉርጎዎች ጋር በመጋጨቱ መሆኑንም የአካባቢው ነዋሪዎች ገልጿል። ለአደጋው መንስኤ የሆነው ባቡሩ ስኳርና ዱቄት ከጫኑ ሁለት የባቡር ፍርጎዎች ጋር መጋጨጡና መገልበጡ ነው ያሉት አመራሮቹ። በዚህም ሳቢያ በሰው ላይ ከፍተኛ ጉዳት ስለመድረሱ ገልጿል። በአደጋው ህይወታቸውን ካጡ ሰዎች መካከል የባቡር ሰራተኞች የሆኑ ሴቶች የሚገኙበታል። በኢትዮጵያ አልፎ አልፎም ቢሆን የባቡር አደጋዎች ቢያጋጥሙም ከትናንት በስቲያ ሌሊት የተከሰተው አደጋ ግን የበርካታ ሰዎች ህይወት ያለፈበት ሆኗል። ከስድስት ዓመታት በፊት ከሰበታ ወደ ጅቡቲ በመጓዝ ላይ የነበረ የቃጫ የባቡር ግጭት አጋጥሞት እንደነበር ይታወሳል። ከሰበታ ወደ ጅቡቲ በማቅናት ላይ የነበርም 17 ፎርጎ የሚጎተትበት የእቃ መጫኛ ባቡር ግጭት ደርሶበት የአዲስ አበባ ጅቡቲ የባቡር መንገድ እንቅስቃሴ ለተወሰነ ጊዜ ተቋርጦ እንደነበርም የሚታወስ ይሆናል። ለምርጫ ቅስቀሳ ከቀድሞ የሊቢያ አምባገነን መሪ ሞአመር ጋዳፊ ገንዘብ ተቀብሏል በሚል የአምስት ዓመት እስራት የተፈረደባቸው የቀድሞ የፈረንሳይ ፕሬዚዳንት ኒኮላስ ሳርኮዚ ታሰሩም። ሳርኮዚ እስር ቤት የገቡ የመጀመሪያው የቀድሞ የፈረንሳይ ፕሬዚደንትም ሆኗል። ሳርኮዚ በአውሮፓውያኑ 2007 ለፕሬዚደንት የምርጫ ዘመቻ ከጋዳፊ ገንዘብ ተቀብሏል በሚል የቀረበባቸውን ክስ ፖለቲካዊ ነው በማለት ተከራክሯል። ሆኖም የሀገሪቱ ከፍተኛ ፍርድ ቤት የሳርኮዚ የቅርብ ረዳቶች የሆኑ ሁለት ግለሰቦች የሊቢያ ባለስልጣ ናትን በማነጋገር ለምርጫ ዘመቻቸው የገንዘብ ድጋፍ እንዲጠይቁ ፈቅደዋል በሚል እስር ቤት እንዲገቡ ብይን ሰጥቷል። ሁለቱ ግለሰቦች በ2005 የፈረንሳይና ሊቢያ ዜግነት ባለው ዚያድ ቲያክዲን የተባለ ግለሰብ አማካኝነት በተዘጋጀ ስብሰባ ላይ ከጋዳፊ የደህንነት ኃላፊና አማች ጋር ንግግር ነበራቸውም ተብሏል። ቲያክዲን ሳርኮዚ ላይ ፍርዱ ከመተላለፉ አስቀድሞ ሕይወታቸው አልፏል። ፈረንሳይን ከአውሮፓውያኑ 2007 እስከ 12 ድረስ የመሩት ሳርኮዚም በላሳንቴ እስር ቤት ለአምስት ዓመታት እንዲያሳልፉ የተፈር ባቸው ሲሆን ይግባኝ ጠይቀዋል። ሳርኮዚ ከወንጀሉ ንጹህ እንደሆኑ ቢያስቡም ባሉት ማስረጃዎች አሳሳቢነት ምክንያት ወደ ዘብጥያ እንዲወርዱ ተፈርዶባቸዋል። የቀድሞ ፕሬዚደንት ሳርኮዚ ወደ እስር ቤት እየተወሰዱ በነበረበት ወቅት በኤክስ ገጻቸው ላይ ባሰፈሩት ጽሁፍ የሊቢያውያንን ገንዘብ ተጠቅመሃል በሚል በቀረበባቸው ክስ ጥፋተኛ ለመሆናቸውን ገልጿል። ምንም ጥርጥር የለኝም እውነት ያሸንፋል ብለዋል። በጽሁፋቸው በማይናወጥ ጥንካሬ ለፈረንሳይ ህዝብ የምናገረው በዚህ ጠዋት እስር ቤት ውስጥ ያጎሩት የቀድሞ ፕሬዚደንቱን አይደለም የለም ንጹህ ሰው እንጂ። ለኔ አትዘኑ፣ ምክንያቱም ባለቤቴ እና ልጆቼ ከጎን ናቸው። ሆኖም ዛሬ ጧት ለበቀል ሲባል ፈረንሳይ ስትዋረድ ሳይ መራር የሆነ ሐዘን ተሰምቶኛል ብሏል። ሳርኮዚም ሳርኮዚ እስር ቤት ከገቡ በኋላ ጠበቃቸው የቀድሞ ፕሬዚዳንት እንዲለቀቁ ይግባይ መጠየቃቸውንም ገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን ቸር